ጀሪካ እንደዚህ ነው ያዘለሽ፣ ተንጋ ባክበሽ። 15 25 ሌትር 30 ሌትር ተሸክመ ነበር። ማሽኩኝ ምን ውሃ በሰጠ በሰላም ሰላም። ብትቻና ቤተሰቡ እንዴት? እኔ ጋ ሰላም፣ እግዚብሄ ይመስገን። ሰላም ነው አለ ይመስገን።

መገቷቸው ያን ካየን ደግሞ ኑሮ እርድነት ነው። ግን እስማ አለ ግን ያው በቃ የዛን የሀገር ቤት የዛን ዘመን ኑሮ በወር የምናገኘን